ረሐመቱላህ ወበረካቱሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ሰላማችሆይ፣ እኔ ጋር ሁሉ ሰላም አልሐምዱሊላህ። ኢድ ሙባረክ ያለሆኝ ውድ ቤተሰቦቼ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው ኢድል አድኋ በአል በሰላም አደረሰን፣ በሰላም አደረሳችሁ። ኢድ ሙባረክ ያለሆኝ የኔ ወድ ፋሚሊዎች የኔ ወድ ቤተሰቦች፣ ዛሬ የኢድ ኬክ እንሰራለን እንሻ አላ አብራችሁ ኑሩ። እዚህ ጋር ሶስት እንቁላል አለኝ እንዲሁም ሮባ አለኝ ቤኪንግ ፓውደር፣ ቫኒላ፣ ዘይት፣ ሀሊቪናይዶ፣ ስኳር እንዲሁም ደግሞ የተጨመቀ ብርቱካን አለኝ ማለት ነው። ብርቱካን ነው የምንሰራው። እንዲሁም የብርቱካን ክፋቂ አለኝ ማለት ነው። እናዱ ሰዎች በዓሉ ያማረ የተዋበ በዓል ይሁንላችሁ። መልካም በዓል ሳይከፋችሁ ተደስታችሁ እምትውሉ አላህ ያድርጋችሁ። እኔ ውድ ቤተሰቦች፣ በውጭ ያላችሁ፣ በሀገር ውስጥ ያላችሁ አላህ በሰላም ለሀገራችን አብቅቶን ከምንወዳቸው ቤተሰቦቻችን ጋር አላህ ይቀላቅለን፣ እነሱንም ከናፍቆት እኛንም ከናፍቆት ያውጣን። ያ ረቢ ያአላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ፣ የኔ ወዶች

ቤተሰቦቼ አሁን ደግሞ ያዘጋጀነውን ብርቱካን እንጨምራለን። ደግሞ ወደ ደቄት እንጨምራለን። ከዛ እንፈጫዋለን። ፍሮም እናስገባለን የኔ ውዶች፣ እዚህ ጋር ምናቀርብት ነዋል። እቃችንን ታይን እያለ ትንሽዬ ደቂቃ እንዳይይዝብን ማለት ነው። በዚህ አይነት መልኩ አስተጋለናል። እሺ ውድ ቤተሰቦቼ፣ እዚህ ደግሞ ፍጣይር እንሰራለን። ፍጣይር አለን የፍጣይር አጀና ብለን ከርቦን ሰሎ እንሰራለን ። ኬካችን እየበሰለ ነው። ከአጅናችን ነው ተጠብ ብሏል። ይህ ስራ የፍጥነት የፍጥነት የፍጥነት የፍጥነት ነው። ገና ምሳ ሰራት ስለሆነ ማለት ነው።